ወቅት ዊዶን ሁ ኢዝ እዩ ጩፋ? ማን ነው ራሱ፣ ምን ያህል እነዚህ ሰዎች ወንበዴ፣ የወንበዴ መንጋ እንደሆኑ ራሱ የምታውቀው። ሁ ኢዝ እዩ ጩፋ? እዩ ጩፋ የወንበዴ ዋና የዘራፍ ያለቃ አደለ? እንደ እዩ ጩፋ ማጅራት መቼዎች አደሉ እንደ እነዚህ ሰዎች። አሁን እዩ ጩፋ ሊያሸማግል ነው የሲዳማን ህዝብ። እኔ ዛሬ አንድ ነገር ነው የምናገረው ወገኖች ስሙኝ፣ እየሰማ ያለ ይስማ። እነዚህ ሰዎች ያልጨረሱት ነገር አለ ማለት ነው። ወይ በጥይት እኛ ረሽ ነው ሊጨርሱ ቃል የተግባቡት ኃይል አለ ማለት ነው። የሆነ ኪዳን የገቡት ሳምቲንግ እኔ አሁን ማለት ነው። አኔ ሳሜ ለአን ማለት ነው። እኔ አሁን ዝም ብዬ ነገሩን ሳ ሳዮ እነዚህ ሰዎች በቃ ተቆናጠው ለመቆየት የፈለጉት ስልጣን ፈልገው አይደለም። ስልጣን ፈልገው አይደለም። የሆነ እዚህ ደረጃ አድርሰን እንወስድ እንወጣለን ብለው የገቡት ኪዳን አለ ከሆነ ቡድን ጋር ወይ ከሆነ እኔ አላውቅም። እሱን ግን ሳምቲንግ አለ አለ አካሉን ባላቅም ቡድኑን በስም ጠልቅ ለይቼ በጥራት ወይ እንዲህ ነው የግሌ ነው ባልልም እንደዚህ የሆነ ነገር አለ። ለምን ይሄ ህዝብ በዚህ ደረጃ በዚህ ደረጃ ከርታታ ሆኖ በዚህ ደረጃ አጥንቱ ገጦ ከስቶ አልቆ በዚህ ደረጃ ህልውናው ተረግጦ በዚህ ደረጃ አስንቀው ንቀው አስንቀውን አሁንም እድሜያቸውን መቀጠል የሚፈልጉት ር ሳምቲንግ የቀራቸው ነገር አለ ማለት ነው። ያ የቀራቸውም ነገር ከዚህ በኋላ ሲዳማን መቅበር ነው የቀራቸው። ኦልሬዲ ቆፍረውታል፣ ጉድጓዱን በአጥንት አስቀርተውታል፣ መቅበር ነው የቀራቸው። ድንገት ለዚህ ነው እየታገሉ ያሉት እንጂ እነዚህ ሰዎች ስልጣን ከዚህ በኋላ ፈልገው ነው ብዬ አላስብም። ለምን ምንድን ነው አሁን? እኮ ስልጣን ለመቀጠል እኮ የሆነ ነገር ሊኖር ይገባል። ምንድን ነው አሁን ስሌ? ምን ምን ሊያደርጉት ነው? ምን ምን ሊሆን ነው? ከዚህ በኋላ አየ የተቀበሉት ተልእኮ አንድ ምንም አይነት ስራ እንዳይሰሩ ነው፣ ምንም አይነት ልማት እንዳያለሙ ሲዳማ ውስጥ፣ ሲዳማ የሚባል ብሔርን የማጥፋት ቋንቋውን፣ ባህሉን፣ ባህል ሴክተሩን በደንብ መጥተውታል፣ እንዳንሰራራ አድርገው ቋንቋውን ባህሉ ሲመታ፣ ባህል ነው ቋንቋ ሪፕሬዘንት የሚያደርገው ያንን መጥተዋል። የእድገቱን ማማ ስሩን ነቅለውታል። እያንዳንዱን ሴክተር መተውታል፣ መጥተውታል። ስፔሻሊ ሲዳማ የሚባለውን ነገር ሰርዘውታል፣ ከመዝገብ ላይ ሰውን እርቃኑን አስቀርተውታል። ስለዚህ ኮማኔ ጋቴውን ሰር ነወዳ ፎቴ ስልጣኑ ለደጋሻ ሲል ነው የቀራቸው። ነገር ስላለ ነው ያልጨረሱት። የቤት ስራ አለ ማለት ነው። አየህ ያልጨረሱት የቤት ስራ ድንገት ሊሆን የሚችለው አንድ እንደዚህ አይነት ትውልድ አለው ብለው ሲዳማን በፍጹም አልገመቱትም። ቢገምቱና ቢያስቡ ኖሮ ይህን ነገር አይጀምሩም ነበር። አላወቁንም ማለት ይሄ ነው አራት ነጥብ ምን እንደሚናገሩ ማያውቁ ሰዎች እንግዲህ ሰሞኑን እየተዘዋወረ ያለውን ነገር ምታዩት ነው። ሰላሳ ኪሎ ሜትር ምና ምና እንደዚህ አይነት ሰዎች ናቸው እንግዲህ ይህንን ህዝብ አሳልፈው ተልትለው ገልበው ገርፈው ጨርሰውን ማለት ነው። አሁን መቃብር መግባት ሲቀረን ነው እግዚአብሔር ከሰማይ የደረሰልን። ለዚህ ህዝብ እግዚአብሔር ነው የደረሰው በእኛ በልጆቹ እግዚአብሔር ደረሰ። ስለዚህ አሁን የትኛውን እግዚአብሔር ነው እዩ ጩፋ የሚያመልከው? የምን አይነት እኮ የማፊያ ቡድን እኮ መንጋ፣ የጋንግስታር ቡድን የሲዳማ ህዝብ ህልውና በነዚህ ሰዎች እጅ ነው ያለው ማለት ነው ዋች። የሲዳማ የዚህ የምስኪን ህዝብ የዚህ የሰፊ ሀያል ህዝብ ህልውና በነዚህ በዘኔዎች እጅ ነው ያለው። የት ነበረ እዩ ጩፋ ሰው? ከዚህ በፊት የሲዳማ ህዝብ እንደዛ ሲሆን እንደዛ ሲንከራተት ያቃል? መቼ እንደገባ ያቃል? አዋሳ በፊት የነበረውን ነገር ያቃል? አሁን ያለውን ነገር ሲያይ ምን ነው ይሄ ነገር፣ እንዴት ነው ሕዝቤ ሆይ ብሎ እስኪ በጸሎት ላይ ጸልዮለት ያቃል? ላይቭ ስርጭቱ ላይ ወደ ቴሌቪዥን ፕሮግራሙ ላይ ተናግሮ ያቃል? ረህዝባችን ወደኋላ እየሄድን ነው፣ እኔ የሲዳማ ህዝብ እንደዚህ ሆኖ አይደለም ማውቀው፣ አዋሳ እንደዚህ ሆኖ አይደለም ማውቀው ይህ ነገር ወዴት እየሄድን ነው ብሎ ያውቃሉ ወይ? ዛሬ ለነሱ ፕሮፖጋንዳ መጠቀሚያ አርገው የሚያመጡት ወዲና ወዲያ ሲንጓለሉ ፎቶም ይለቁት። ምን እያሉ ነው እነዚህ ሰዎች who is him who is him? የወንበዴ መንጋ። ማን ነው እሱ? ማን ነው እዩ ጩፋ ማለት ነው? እስኪ መልስ የሚመልስልኝ እንደው ቀልደኞች። ይህንን ህዝብ ለማሞኘት በቃ፣ ሞኝ አገኙ። በቃ ለማሞኘት በቃ ታጥቀው ተነስተዋል። ታጥቀው ተነስተዋል። በቃ ለማሞኘት በቃ እንደው በቃ የሆነ በቃ ዘባተሎ አርጎ በቃ እንደፈለጉ ለመርቀጥ ለመርገጥ ህዝቡ በቃ እስኪ እንዲትን ማን ነው ተቀባይነት ያለው እዩ ጩፋን ብንጠቀመው ተብሎ እንግዲህ ማለት ነው ተቀባይነት አለው። ከዛ ተሰብስቦ እኛ እንደዚህ ነው እኛ እግዚአብሔር ምድራችንን እንደዚህ እንደዚህ በጌታ በኢየሱስ ስም በፍጹም አትቀጥሉም አትቀጥሉም ተሰብስባችሁ የወንበዴ መንጋ ሐዋሳን የው ተገርፋችሁ ነው ለቃችሁ የምትወጧት። አንድ እዛች ምድር ላይ እንደዚህ አይነት ውንብድና እንደውም ከዚህ በኋላ አይቀጥልም። እንደውም ከዚህ በኋላ ውንብድና እንደዚህ አይነት አይን ያወጣ ውንብድና እዛች ምድር ላይ አይቀጥልም። ለምን እነዩ ጩፋ ሆኑ፣ ሌሎቻችሁ ሁኑ። በጠቅላላ የአገር የአገር እንደዚህን ነብይን ምናም ምናም ባዮች አላችሁ እዛች ምድር ላይ የእውነት እናንተ የእግዚአብሔር ነብይ ብትሆኑ ምድሪቷ ትባረክ ነበረ። ምድርን ያስረገማችሁ እናንተ ናቸው። ምድሪቷን ያስረገማችሁ በቅ ሲዳማንም ይሁን ሌላውንም ምድር ያስረገማችሁ እናንተ ናቸው። ይኸው እጅና ጓንቶ ናቸው ነው። ከነዚህ ሰዎች ጋር ምትሰሩት ቤት ነው የምትግባቡት፣ የምትግባቡበት ላይን አለ ማለት ነው። ሲጀመር የመብት ትግልና እምነት ምን አገናኘው? ምንድን ነው የሚያገናኘው? ሲዳማውስ ሙስሊም የለም እንዴ? ሲዳማ ውስጥ ኦርቶዶክስ የለም? ሲዳማ ውስጥ ካቶሊክ ፕሮ ስንት አይነት እንትን ያለው ከየት ነው የሚገናኘው? እስኪ ይህንን መልሱልኝ። ስለዚህ አሁን እንደዚህ አይነት ድራማችሁ አይቀጥልም፣ ኔቫ በፍጹም አይቀጥልም። አትቀጥሉም እንደዚህ አይነት ድራማ እየሰራችሁ የሆነ ውሃ ትመርቃላችሁ የሆነ ውጭቃ ላይ የሆነን ምንድን ነው ምን እሺ ምን የሆነ በግንብ እንደዚህ ምን እሺ ምን ምንድን ነው? ሊያለማኖ እሱ ምንድን ነው? በይ በቃ በዘመናት መካከል ሲዳማ በዘመኑ እንደዚህ ሆኖ አያውቅም። እኔ ከህፃንነቴ ጀምሮ እስካሁን ድረስ አውቃለሁ። በእርግጥ መልካም አገዛዞች አላጋጠሙትም። ሲዳማን አንድላቀው ወይ እንዳለው ሪሶርስ ተጠቅሞ እንዲኖር የሚያደርጉ መሪዎች አጋጥመውታል ብዬ እንትን ባልልም በነዚህ ደረጃ ግን የከፋ እኔ አላየሁም። በ በነዚህ ደረጃ እኔ አላየሁም። ፍርፋሪ ይሰጣል እኮ ሰው በልቶ የተረፈውን ፍርፋሪ ይሰጣል። በልተው የተረፋቸውን ፍርፋሪ የማይሰጡ በልተው የተረፋቸውን ፍርፋሪ ማይሰጡ እነሱ ዘረፉ። እሺ፣ የተወሰነ ተዘርፎ የተወሰነ ነገር ይደረጋል እንዴ? ስንት መሬት ነው ያላችሁ? ስንት ቤት ነው ያላችሁ? አዋሳ ላይ ስንት ሀብት ነው ያላችሁ? ስንት ከፕሬዚዳንት ደስታሌ ደግሞ አብርሃም አሻለው ያላችሁም፣ ብቻ አመራሮች ስም አትጥቀስ፣ እንደው ስም ባትጠቅስ። እንደዚህ እስከ መቼ ድረስ ነው የሚሽሞኖምነው? ምን ማለት ነው? መቼ ነው ዘመን አለቀ እኮ መሬት እየተንቀጠቀጠ አይሰማችሁም? አታውቁም? ምድር እያለቀ ከዛ መቼ ነው እንዱ ስሙ ጥቅስ እኮ እየተባለ ማታ አዳም ማን ሊባል ነው? ተመልከቱ። እንግዲህ ስንት መሬት ነው ያላችሁ? ስንት ቤት ነው ያላችሁ? አካውንታችሁ ስንት ነገር አለ? ዱባይ ቤት አላችሁ፣ ኬት አምጥታችሁ? ሃው ዱ ዩ ጌት ዲስ ኦል ማኒ፣ እንዴት ነው ይህንን ሁሉ ገንዘብ ኬት ነው ያገኘከው ኬት ነው ያገኘከው? ታወጣታለ ነው የሚለው ታወጣታለ፣ ትተፋለ። በቃ ኖ ዌር ቱ ስኬፕ በቃ ኖ ዌር ቱ ራን የትም እኮ ነው የሚል። ኬት ነው ያመጣከው ይሄ ሁሉ ቤት? ሰው የቀበሌ ቤት እየተቀማ ጎዳና ላይ እየተጣለ አንተ መናፈሻውን ይሄ ምንድን ነው ግሪን ኤሪያ ቤቶችን ምኖችን በየአቅጣጫው የፈለጋችሁትን ታስወጣላችሁ። እንዲህ በጣም ነው ያፏጫችሁት፣ በከፍተኛ ደረጃ ማለት ነው። ሰው እንዴት ነው ይሄን? ማለትም እውቅና ተሰጥቶት ማለት ነው። ሕግ የለም እንዴ? አለ አደለ? ሕግ ካለ ሕግ በዚህ ላይ ካልፈረደ፣ ሕግ የለም። የእውነትም ኢትዮጵያ ውስጥ ሕግ የለም። ሕግ በዚህ ላይ ካልፈረደ። አይናችን ምናም የሚባሉ ፕሮግራሞች አሉ። እና አይናችን፣ የት ነው ያላችሁት? የት ነው ያላችሁት? ይሄው ትላንትና ኢትዮጵያ ከትላንት ወዲያ ነው ምናምን ፕሬዚዳንቱ ተናገረ። ወደ ማረሚያ ወርዳለች የሚል ነገር ተናገረ ምናምን ተባል አደለ? የት አለች ማረሚያ? ማረሚያ ሰው ተልዕኮ የለችም ማረሚያ። እናንተ እንዳሻችሁ ሆናችሁ፣ ከዛ በኋላ ይሄ ስራችሁ ደግሞ ሲገለጥ ለምን ተነካን? እንዴት ተነካን? ምን ማለት ነው? ምን ይሄ መጨረሻችሁ ነው መጨረሻቸው ነው በቃ ዲስ ኢዝ ደ ኢንድ ኦፍ ደ ሮድ እስከ ዛሬ የመጣችሁበት የመንገዳችሁ ፍጻሜ ነው ስለዚህ ስንት ሀብታላችሁ ደሞዛችሁ ያ ሁሉ ቤት ያስገዛል ወይ ደሞዛችሁ ዱባይ ላይ ቤት ያስገዛል ወይ ደሞዛችሁ አሜሪካ ላይ ቤት ያስገዛል ወይ አዎ ደሞዛችሁ ያ ሁሉ መሬት እና ቤት ያስገዛል ይሁኑ ይሁን እንትን መፈልፊያ ህንጻ በታሪክ አንዷን አታገኟትም ነው ብለው ብቻ እስኪ እንቀጥላለን። እስኪ በዚህ ዙሪያ ተናገሩ። እስኪ ወገኖች፣ እሺ ቶካ